መድረክ ላይ መስረቅ ያሉትን ቅድስና እንዲኖር መለፈቅ ቆሻሻ ነውና፣ ቆሻሻ ቆሻሻው ደግሞ ተማፍር ያለው የሚበሰብሰውን ለብቻ የማይበሰብሰውን ለየብቻ እየለያችሁ እንድታወቁ ወደዚህ የሚበሰብሰውን ለብቻ የማይበሰብሰውን ለብቻ ጥለው ስለዚህ በተቀደሰውና በተወደደው በእግዚአብሔር ቃል የተዋዙ ግጥሞችን፣ ዜናዎችን የምንሰማበት ጊዜ ነው። ታዲያ ወንድማችን አስቻለውና እህታችን ሆሲ እንዲሁም ሆሲን ወዲህ ጋብዛል ነው። ምልጃና ልመና ወጪ ወራጁ ሲያንዣብብ፣ በዘመን ልክ ሲያደክመን፣ ብዥታው አይናችን ጋርዶት፣ አንተ እንደምን ታየህን? ጮኸት በስቶ የገበታው ሁሉ አማረኝ፣ በድንግዝግዝ ፍንጣቂው የመዝገብ ላይ ስሜት አየኝ፣ ውትርትር እግሩ ያልጠና መራመድ በውል ያቃተኝ፣ እኔን ከራሴ ላድን ለእኔው ክብር ዘቤ ቆምኩኝ። ድፍርሱን ሕይወት ስጨልጥ፣ ተስፋን ከምድር ስቀይጥ፣ ለመንገድ የመዳረሻ ምዕራፉ ባለየለት እኔን ካንተ ነጥዬ ዋጋዬን ስንት ተመንኩት፣ ላንቃችን ጥም ካደረቀው ጠጥተን ዛሬም ካረካን፣ ኢየሱስ ሆይ፣ በእኛ ቤት ለፍ እባክህ ደጋሜን እካን። ኢየሱስ ሆይ፣ ቀንበርህም ልዝብ ሸክምህ ቀሊል ሳለ ያንተን አሽቀንጥረን ከሰው ተቀብለን በሰው የሚሰበር በጫንቃችን አለ የአሸብራቂው መብራት አይነት የሰው መልአክ እየሳለ ሕይወት መሀል ዛፍ የሚመስል የሚወዛወዝ ምስል አለ ዛፍ ሚመስል የሚወዛወዝ ውጥን ሐሳብ መወክሉ ያዝነው ያልነው በእኛ መንገድ እየመራን ጠፋን ሁሉ በወንጌል ቃል ባንታ ምኜ ስኖር ሳለው ምን እንድተው ብጠይቀኝ ልከተልህ እፈራለሁ ሚያመነታን ወላዋዩን እጁን ይዘህ እንድትመራው ልጠብቅህ በደጅ ለፋየ ያለው የልብ አይኔን ስታበረው ፍንጣቂ የጠቆመው ውጥን መንገድ የጀመረ መች ቆማል? ለሩቅ ያየ በመሸበት እያደረ ጭላንጭሉ አልገባንም አልለህም። እጅህ ነክቶን ተፈውሰን አጥርተን ግን አላየንም ተመልሰህ መተህ ዳሰን።